አብራችሁን ቆዩ። ላይክ ሼር፣ ሰብስክራይብ ማድረግ አበረታቱ። የቤቴ ቀዝቀዝ ብሏል። ኢንሻአላ እኔ እንኳን ለሰራ አልፈለኩም። ተናንት ከተናንት ወደ ሰርቼ ነበር። ነገር ግን ብሬክስ ሀበሻዊ ያስተላለፈው አንድ መልእክት አለ። እሱም ስለ ቴዲ ወይንም ስለ ገዳዩ ማለት ነው። እና አብዛኛው ዩቲዩበሮች እንግዲህ ያጎቱ ሊኖ ገዳዩ እንትኑ ነው፣ ገዳዩ ዘመዱ ነው፣ ገዳዩ እየተባለ የሆነ ላይ ፎቶውን እየተለጠፈ ነበረ ማለት ነው። ነገር ግን ብሬክስ ሀበሻዊ አረ በህግ እያለ ነው ማለት ነው። ተው ፈጣሪን ፍሩ ምክንያቱም ያ የሚለጠፈው ልጅ ያጎቱ ልጅ ነው፣ ግን የሞተለት መጀመሪያ ለልጁ ነው ማለት ነው። እንዴት ማለት ትችላላችሁ? እንግዲህ ሰው ጋር ተጣርቶ ሊሆን ይችላል ወንድሙን ሊያጠቁበት፣ ወይም እገላግላለሁ ብሎ ወይንም በመካከል ገብቶ የተሰዋ ወይንም የሞተው ቴዲ ቴዲ ራያ ለልጁ ሲል ነው ማለት ነው። ያ አብራችሁ የምታዩት ልጅ ይሄ ነው ገዳዩ እያላችሁ ያጎቱን ልጅ የምትሉት፣ ያጎቱ ልጅ ነው። ገዳዊ ሳይያዝ እንዴት ልጁ ወደ ሀገር ይገባል? ለምን አይያዝም? ለምን ፍርድ አያገኝም? የምትሉት ቤተሰብ ከኛ በላይ እነሱ ያውቃሉ ማለት ነው። ምክንያቱም ቤተሰብ ያውቃል አይደለ? እነሱ ያውቃሉ። ገዳዩ ለምሳሌ አምኑጦ ሊሆን ይችላል። ስለዚህ በቤተሰብ ስለሚገኝ ቤተሰብ ለቤተሰብ ስለሚታወቀው እዛው ይፈረዳሉ። ልጁ አልተመለሰም። ህጻን ልጅ አለው ታውቃላችሁ። ዘይድ የምትባል ሚስት አለችው። ህጻን ልጁን ጥሎ ነው ሄደው። ከመጣ ገና ሁለት አመት እንደዛ ሊሆነው ነው። ወደ ሶስት አመት ሀገር ተቀምጦ ነበረ። ራያ ነበር የነበረው ማለት ነው። ከዛም በኋላ በባህር ስንት መከራ አይቶ እንግዲህ ገብቶ ነበር ወደ ሳውዲ ታውቃላችሁ። ሆኖም ግን ደግሞ ፈጣሪ አልፈቀደውም እና አሁን በሞት አጥተነዋል ማለት ነው። እንግዲህ ጥቃት ደርሶበት ነው። ቀደር አላሁ ማሻ ይባላል አንዳንድ ጊዜ አላህ የቀደረው አይቀርም በምን የሚሆን በሸህም ይሁን በሰለትም ይሁን በንትንም ይሁን ውሃም ገብቶ ይሁን አንድ ሰው ህይወቱ ያልፋል ማለት ነው። ታሞ የሚሆን ሳይታመም እና ይሄ የአላህ ማሻ ነው ማለት ነው። እና ሆኖም ግን ልጁ ያልሆነውን ይሄ ነው ገዳይ እያላችሁ ልጁን አትስቀሉ ብሏል ማለት ነው። ሶሻል ሚዲያ ላይ ይሄ ነው ገዳዩ። ለማን ብሎ ሞቶ እሱ ለማን ብሎ ተሰውቶ ለተገሉ ልጁን ጥላት አደረጉት አላችሁ። ለእሱ ሲል አይደለም ወይ የሞተው ብሏል ብሬክስ ሀበሻዊ ማለት ነው። አንደኛ ሀዘን

ሌላ ነገር ጠብ እየተጫረ ልጁ ያልሆነው ልጅ እያዘዋወሩ ሌላ አደጋ እንዲፈጠር እያደረጉ ስለሆነ ያን ነገር ይቁምልኝ ሲል ነበር ብሬክስ ሀበሻዊ ማለት ነው። ምክንያቱም ልጁ የሆነ ቤንጅ ቲሸርት ለብሶ የሚታየው ልጅ ያጎቱ ልጅ እንጂ እንዳውም ለእሱ እንገላግላለሁ ብሎ የሚሆን እንደዛ እንደተወጋ ነው የሚነገረው ማለት ነው እንጂ እሱ አይደለም ገዳዩ። ስለዚህ ስለ ገዳዩ ቤተሰብ ያውቃል ዘመድ ያውቃል። ፍርዱን ፈጣሪ የሚፈርዳቸው እነሱም ፍርዱን እዛው ያገኙታል ማለት ነው። የእኛን ሰው ታቁታላቸው። ሆኖም ግን ብሬክስ ሀበሻዊ እንደዛ ብሏል ማለት ነው። መሲም እንግዲህ በአዘን ላይ ሐዘን ተጨምሮ ባሲ ወንድሞቹ ሐዘንም ሳያልቅ እንግዲህ መሲ ሐኪም ቤት ገብታ ነበር ማለት ነው። ታሳዝናለች። እኔ በጣም ነው ያሳዘነችኝ ማለት ነው። የምጽፋቸው ኮመንቶች በቃ ቴዲዬ ወንድሞች ተቀበሉ ቴዲ መጣ ምናምን ብላ በቃ የሚያስለቅስ ነገር ነው በቃ የምትጽፏቸው ነገር የፖስት የምታደርጋቸው ነገሮች በጣም ያሳዝናል። ስለዚህ የሞተ ተጎዳ ያለምን አለበት ይላል። ነገር ግን የሞተ ሞቶ የዛም የገዳይ ቤተሰቦች ያው እንደተሰቃዩ፣ በያገሩ እንደተሳደዱ፣ ንብረታቸው እንዳጡ ይኖራሉ ማለት ነው። ብቻ እኔ እንጃ ምን እንደምል ብቻ አላቅም። ሆኖም ግን እናንተ ደግሞ ረገባ አድርጉ። ስስሙቷ ላይ ይመለስም። እንግዲህ ብሬክስ ሀበሻዊ እንዳለው ገዙኝ ግሩፕ ከፍተናል ና እንግዲህ በሳውዲ መንግስት እጅ ነው ያለው፣ ፍሪጅ ውስጥ ነው ያለው። እና ሬሳው ወደ ሀገር እንዲገባ የማስገቢያ ብር ተባበሩን፣ ግሩፕ ከፍተናል፣ ሰሞኑን እናሳውቃለን፣ ና ወደ ግሩፕ ተቀላቀሉ ሲል ነበር ማለት ነው። እንግዲህ እህቶቻችን ና ወንድሞቻችን መቼም በሰው ሀገር ሞታችን እና ያድርግብን እንደው ለቤተሰቦቻችን ሲል ፈጣሪ ማለት ሞት አይቀርም የትም ይሆን ማለት ነው። እና ሁኖም ግን እንደ በቃ በሀገር ላይ እንደ ሞት ያህል ነገር የለም እና እንግዲህ ወንድማችሁን ተባብራችሁ እንደምታስገቡ ተስፋ እናደርጋለን ማለት ነው። ያሳዝናል፣ ያሳዝና ማለት ነው። ሰርቼን ለወጣለሁ ብሎ የወጣ ሰው በሜዳ ቀርቶ እንደገና ሬሳውን ማስገቢያ ብር ልመና ላይ ሲከን ሰውት ማለት ነው እና በጣም ያሳዝናል። የሀገሮቹ ልጆች እንግዲህ ለመረባረብ ግሩፕ ከፍተዋል ማለት ነው። ስለዚህ ወደ ግሩፕ ተቀላቀሉ እያለ ይገኛል ማለት ነው። ብሬክስ ሀበሻዊ እንሻላህ ሀሳቡን ያው እንደምገድፉትና ልጁ ለሀገሩ እንዲበቃ እንግዲህ ሚስቱ ሕፃን ልጅ ይዛ ነው ያለችው ማለት ነው። ጨቅላ ልጅ ይዛ ነው ያለችው። እንግዲህ ፈጣሪ ያጽናት። እንግዲህ ምን ይባላል ፈጣሪ ያመጣውን አንተ መልሰው ነው የሚባለው። አንዳንድ ጊዜ በምትወዱ ሰውና በምትወዷቸው ነገሮች ፈጣሪ ይፈትናቸዋል። ያን ፈተና ሲያመጣባችሁ ደግሞ ጠንካራ መሆን አለባችሁ ማለት ነው። እኔ ያንን ነው ማለት የምችለው፣ ምክንያቱም ሁሉም ሰው ስለሚፈተን። ድምፄ ከተቀየረባችሁ ጉፋን ይዞኝ ነው አየሩ ትንሽ እንትን ስለሆነ በረሀ ስለሆነ ጉፋን ይዞኝ ነው። አቧራ ምናምን አለ ንፋስ አለ አለ ኩላህን። ድምፄ ትንሽ ቀያድ ያለ ይመስለኛል ለራሴ ጉሮሮ ምናምን ይዞኛል። እና በረታቱኝ። በሌላ ቪዲዮ እንገናኛለን። ሰሞኑን ቢዚ ስለሆንኩ ነው ወደ ራሴ ቪዲዮ ያልመጣሁት ማለት ነው። እና ውድና የተከበራችሁ የቻናሌ ቤተሰቦች በያላችሁበት የመደምቀ በሞች ዬ በያላችሁበት ያላ ሰላምታ እዚያ ይለያችሁ፣ ፈጣሪ ጠብቃችሁ፣ ያሰባችሁ ተሳክቶ ለሀገራችሁ ያብቃችሁ እያልኩ ምኞቴን እመኝላችኋለሁኝ። በደዋ አንረሳስ ሀገራችን ሰላም ያደርግልን፣ እርዝቃችንን በሀገራችን ያደርግልን እላለሁ። ሰላማችሁ ብዛ። አሰላሙ አሌይኩም ረመቱላ በረካቱ